ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች፣ እስቲ ዛሬ አንድ እውነት እናውራ። እውነት መቼስ እውነት የሚወራ ሰው እውነትን እውነት የሚል ሰው ጠፍቷል። ሐሰትን ነው ብዙ ጊዜ የሚያጋንነው ማለት ነው። ብሩኬንና ሃይምዬን ምንጊዜም እንደምናውቃቸው ፕራንክ ቪዲዮ ይሰራሉ። አስተማሪ የሆነ ፕራንክ ነው የሚሰሩት። አስተማሪ የሆነ የፕራንክ ቪዲዮ ነው የሚሰሩት። እና ነገር ግን አሁን በቅርብ ጊዜ ሁለት በቃ አነጋጋሪ የሆኑ ፕራንኮችን ሰርተዋል። አሁን በባለፈው ጊዜ ሀይሚ ቀለበት ያደረገችው በጣም በጣም በጣም ተጋኖ ነበረ። ብሩኬ ደግሞ አሁን በቅርብ ይሄ ከዚሽ ከዚችኛዋ ሰላቶ ጋር ያደረገው ፕራንክ በጣም አንድ ጨቃጭቋል የሆነ የሆነ ነገር አስብሏል። ነገር ግን በውስጡ ያለውን እውነታ በውስጡ ያለውን ነገር አይተነዋል፣ አስተውለነዋል። ማን ነው የተጎደው? ብሩኬን የተጎደው ሃይሚ ናት የተጎዳችው? ይሄንንስ አስተውለነዋል አላስተዋልነውም? እስቲ እውነቱን እናውራ፣ እስቲ እናውራ። አንድ ያልተረዳ ነው ነገር አለ። ሁላችንንም ብሩኬ ፕራንክ ቪዲዮ ሲሰራ ብሩኬን ለመሳደብ፣ ሃይሚ የፕራንክ ቪዲዮ ስትሰራ ሃይሚን ለመሳደብ ነው የምንሮጠው ነገር ግን ይሄ ፕራንክ ቪዲዮ ብሩኬን አስቀይሞ አልፏል፣ ይሄ ፕራንክ ቪዲዮ ሃይሚን አስቀይሞ አልፏል የሚለውን ነገር ማናስተውል ሰዎች አለን። ባለፈው ጊዜ ለምሳሌ ሃይሚዬ ፕራንክ ቪዲዮ የሰራችው ቀለበት አስሪያ ነበረ ኖ ቀለበት አሁን ላይ የተደበቀ ህይወት ቀለበት አስሪያአለሁኝ ነበረ ብላ በነገረችው ሰዓት ከብሩኬ ጋር እያለች ያደረገችው ነገር ማለት ነው። እና ይህን ነገር አድርጌ ነበረ ብላ ስትነግረው ለብሩኬ በሰዓቱ ደንግጦ ነበረ። ገባችሁ? ደንግጦ ነበረ፣ ተረብሾ ነበረ። በዛን ሰዓት ግን ሀይምዬ አንቺ በቃ ብዙ ነገር ተሰድባለች፣ ብዙ ነገር ተብላለች። ይሄ ነገር ግን አብዛኛው ሰው አሁን ብሩኬ በሰራው ፕራንክ ማለት ነው ከዚህ ከሰላቶ ጋራ እና ሀይሚያ የሰራችው ቪዲዮ ይሄ አሁን ብሩኬ የሰራው ቪዲዮ እንደ መጥፎ ነገር በጣም ተጋኖ ነው የታየው። ካስተዋልን ነው እና ከተመለከትን ነው ሀይሚያ የሰራችው ቪዲዮ የቀለበቱ ራሱ በጣም አስተ እንትን ነው መጥፎ ነው ማለቴ የማይሆን ነገር ነው። ነገር ግን እሷ ፕራንክ ነው ብላ አላለፈች፣ ምንም አለባብሳ ነው ያለፈችው ካስተዋል ነው ግን የሁለቱ ስህተት ነው። በሁለት ፍቅረኛሞች መሀል እንደዚ አይነት ነገር መደረጉ ስህተት ነው። ሚዛናዊ የሆነን ካይ ነው። ብሩኬም ይሄንን ማድረጉ ስህተት ነው። ሀይሚም ያንን ማድረጓ ስህተት ነው። ከባድ የሚባሉ ፕራንኮች የሰሯቸው እነዚህ ስህተት ናቸው። ከባድ ያደረገውና አጨቃጫቂ ያደረገው ደግሞ የብሩኬ ሃይሚ ከማትፈልግ ሴት ጋራ እና ከዚህ በፊት ከጎዳቻ ሴት ጋራ። ሌላው ነገር ደግሞ ከባድ ያደረገው የብሩኬ አልጋ ላይ ቁጭ ማለቱ፣ ከእሷ ጋር ክላሱ መጥራቱ ይችል ልጅ ያ ነው ከባድ አድርጎ ያጋነነው፣ እንጂ የሀይሚ ራሱ የቀለበቱ ከባድ ነው። እንደ ሰውኛ ካሰብን ማለት ነው። እንደ እውነተኛ ፍትህን ትክክለኛ እኩል እንደው ንፍረጥ ከተባለ ለብሩኬም ለሀይሚም የሁለቱም ስህተት ነው። በሌላው ነገር ደግሞ የሆነ አፍቃሪ ሆኖ መጥቶ የብሩኬ ጓደኛ በዛን ሰዓት እሱ እኔ አፈቅራታለሁ አፍቃሪ ዋ ነኝ ካየዋት ጊዜ ጀምሮ ምናምን ውድጃታለሁ ምናምን ሲል እኔም ልቤ ደንግጧል ምናምን ስትል ነበረ። ብሩኬ በሰዓቱ አንቺ በራስሽ መወሰን ጀመርሽ ወይ እኔ በአንቺ ህይወት ውስጥ አይመለከተኝም ወይ ፍላጎቱ ያንቺ ነው ምናምን ነገር ምጮ ያንቺ ነው ምናምን። ያው ብሩኬን ታቁታላችሁ ቃላት አጠቃቀም ላይ ማለት ነው እና በዛን ሰዓት እንደዛ አለ። ከዛ ምን ተባለ? ብሩኬ በዛን ሰዓት አንተ እኮ ሀይሜን እያሳደግካት እንጂ ሀይሜን አታፈቅራትም ተባለ። ሀይሜን አታፈቅራትም እያሳደግካት እንጂ ተባለ። ወንድ ልጅ ነው። ከወንድ ልጅ ፊት አፈቅራታለሁ ብሎ መናገርም ያለ መናገርም መብቱ ነው። አንድ ሁለተኛ ነገር ደግሞ ፍቅሩን በሚዲያ ያለማውጣት መብቱ ነው። ብሩኬም ሆነች ሃይሚ መብታቸው ነው፣ እዛ ጋ ማለት ነው። እዚ ጋ በዛ ፕራንክ ቪዲዮ በእንደዛ ብዙ ነገር ተባለ። በዛች በአንድ ቀን ብሩኬ በእርግጥ ደሙ መራራ ነው። ደሙ መራራ ነው። ለምን ደሙ መራራን ያደረገው ደግሞ ምንድን ነው? ችግሩ ንግግሮችን ስለማይችል ነው። ሀይሜ ደግሞ ንግግሮቹን አሰበጣጥራ በትክክል ነው የሆነ በቃ ትችልበታለች። ነገሩን አስተካክላ ገጣጥማ ምናምን ነገር በቃ አለለ ራሷም ትላለ ብሩኬ ንግግር እኮ አይችልም ለዛ ነው ምናምን ነገር ትላለች። እና ሰው ይሄን ነገር እንደ ሚዛን ያድርገን ካየ ነው፣ ብሩኬ ጋም ጥፋት አለ፣ ሃይሚ ጋም ጥፋት ይኖራል። ፕራንግ በሚሰሩበት ሰዓት ማለት ነው። ነገር ግን የብሩኬ እናጋንነው ነውና ሞት እራሱ ትመኙለታላችሁ አላችሁ አንዳንዶቻችሁ፣ ንፍጣሞች አካውንት ቀይራችሁ ጨካኝ አረመኔ ማለት ነው። ሞት እኮ የእናታችን ቤት አይደለም፣ ሄደን የምንመለስበት አይደለም። እንደዚህ ትዘቀዝቁታላችሁ፣ ትሰድቡታላችሁ ምናምን ነገር። ነገር ግን ደፋር ያደረገችው ብሩኬን ይቺ ሰላቶ ነች፣ ይች ሰላቶ ናት። ብሩኬን ድፍረት ኖሮት አይደለም እንዴ? ብሩኬ ድፍረት ቢኖረው ድፍረት የለውም እንጂ ሃይሜን እኔ እኮ ወዳታለሁ፣ የኔ ናት፣ ምናምን ፍቅረኛ ናት ብሎ ቢናገር ወቶ ራሱ በጣም ደስ የሚለው ነገር ነው። ነገር ግን ይህን ቃል አውጥቶ እንኳን ለመናገር ድፍረት የለውም፣ ይፈራል። ይፈራል። ፍርሃት ይዞት እንጂ እኮ ድብ እናድርጎ ነው። ሀይሚን የሚወዳት ሌላ ሰው እንኳን እንዲነካበት አይፈልግም። እሱን ተዉትና ወንድሞቹ እንኳን ከእሱ አጠገብ እንዲቆሙ እንዲሆኑ ምናምን በቃ አይፈልግም። በቃ ማንም ሰው እንዲነካበት አይፈልግም ብሩኬ ማለት ነው። እስቲ እናስተውልና ወደኋላ እንመለስና ሀይሚ ፕራንክ ቪዲዮ ከማጋ ነው የምትሰራው ከሰፈር እሱን ብሩኬን ከሚያውቁት ከሰፈር ጓደኞቹ ጋር ነው እ የተለየ የተለየ ሰው አምጡ ካይሚ የተለየ ሰው ጋር ፕራንክ ቪዲዮ ሰርታለሁ የሚባለውን አምጡ። ፋሲል የሚባለው የሰፈሩ ሰው ነው፣ ለብሩኬ የሰፈራቸው ሰው ነው። አስቡት እና ይሄ ለምን ይመስላችኋል? ለብሩኬ ካላት ክብር ካላት ፍቅር አንጣር ነው። ክፍተት እንዳይፈጠር ፍቅሯን እንዳታጣው ስለምትጠነቀቅ ነው። ሃይሚ ስማርት ነች። እሱ ከሚያውቃቸው ሰዎች ጋር ፕራንክ ቪዲዮ የምትሰራው ለምን ይመስላችኋል? እሱን ላለማጣት ነው። ይቺ ግን ሰላቶ በምን እንደተጣበቀችበት አናቅም። ይቺ ከብሩኬ ጋር የመጣችዋ ሰላቶ ብሩኬን ቤስት ፍሬንድ ያደረገች እሷ ናት። በእርግጠኝነት የምነግራችሁ እንጂ ብሩኬ ኔ ቤስት ፍሬንድ ላደርግች ብሎ አያደርጋትም። ታስታውቃለች እኮ ልጅቷ ፈጣጣ እኮ ናት እንጂ እንትን አትበሉ። የሆነ ስንፈርድ ሚዛናዊ እንሆን እኩል አድርገንን የሚሰሩትን ጥፋቶች ማለት ነው አንድ ሰው ላይ ወስደን አንጫን። እውነት ሃይሚ ነገ እንደዚህ አይነት ፕራንክ ብትሰራ ብሩኬ የሰራውን ፕራንክ ወንድ ክላስ ውስጥ ይዛ ምናምን ነገር ብትሰራ እርግጠኛ ሆኜ የምነግራችሁ ነገር ቢኖር አትሰራም እንጂ እንደዚህ አይነት ብሩኬ ከተሰደበው በላይ ትሰደባለች። ለምን? አንደኛም ሴት ልጅ ስለሆነች ሁለተኛም ነገር ደግሞ በቃ ተገለባባጭ ነው ነገሩ፣ ተገለባባጭ ነው። አሁን ዛሬ ብሩኬ እንደተሰደበው ሀይሚም ነገር ትረገጣለች። እንተ ብሩኬ ራቂ ነው የምትባለው፣ አንዳንዶቹ ማ እኮ ልሃቸውን ነው የሚወጡባት ብሩኬን ስላላገኙት በቃ የራሳቸው ስላላደረጉት ምናምን ነገር በቃ የለሃቸውን ምናምን የሚወጡባት ሲሳደቡ ማለት ነው። እና ትናንትና ራሱ ይቅርታ አልቀበልም ስላለች አታካብጂ ፕራንክ ነው ይቅርታ ተቃበይ ምናምን ብራ በቃ እዛ ተገልብጠው ማለት ነው። ተትናንት ወዴታ ብሩኬን ሲሰድቡት የነበሩ ትናንትና ተገልብጠው ሃይሚን ሲሰድቧት ነበረ። አስቡት። እና ይሄ ስራ ነው። እኔ ልል የምፈልገው ነገር ቢኖር ባጭሩ ስራ ነው። ጣፋት ሁለቱም ጋለ በቃ አለቀ። ወጣ ያለ ፕራንክ ሰርተዋል ከተባለ ቡሩኬ ይችን ሰላቶ ማምጣቱ ነው። ሀይሚ ደግሞ ወጣ ያለ ፕራንክ ሰራች የተባለው የቀለበቱ ነው። ምክንያቱም ቀለበት አደረገ ማለት አንድ ሰው ቡሩኬ ወንድ ልጅ ነው፣ ቀለበት ደረጃ ከተደረሰ ሌላም ነገር ሊኖር ይችላል ብሎ መጠርጠር ይችላል። አደለ? ሌላ ወንድ ቁጡ ወንድ ቢሆን መጥፎ ወንድ ሀይሚ ቀለበት አድርግ ያለው ስትል በዛን ሳለ ፕራንክም ቢሆን ሌላ ወንድ ቢሆን ምን እንደሚል አስቡት። አፈር ነው ጨምሯት የሚሄደው አፈር። ብሩኬ ስለሆነ ስለሚወዳት፣ ስለሚረዳት እንደማታደርገውም ታማኝ እንደሆነችለት ስለሚያውቅ ምንም አላላትም በሰዓቱ ያንን ስለ ቀለበቱ ተግባባን። ሶ እዚህ ጋ ሁለቱም ጋ የሚሰሩት ፕራንክ ላይ ከባድ የሆኑ ስህተቶች ሊኖሩ ይችላሉ። ነገር ግን ስንፈርድ ሚዛናዊ አድርገን እንፍረድ እንፍረድ። አንድን ሰው የአንድን ሰው ጥፋት ብቻ በጣም አናጋን ነው ማለት እፈልጋለሁ። ሀሳብ አሳየት ካላችሁ በኮመንት አስቀምጡ።